ሴራ ሴራ ሴራ ምንድን ነው? ሴራ ማለት የሀላባ ዘመን መለወጫ በዓል ነው። ልዩ በዓላችንን የምናስተዋውቅበት፣ ኢትዮጵያ አንድነታችንን የምናሳይበት፣ ሁላችንም የምንገናኝበት እነሆ ይሄ ታላቅ ቀን ደረሰ። የሚመጣው ዲሴምበር 20 በአላይን ስፖርት ሌክስ ስታዲየም ከሀገር ቤት ጥሪ በተደረገላቸው ታላላቅ ባለስልጣናት እና ዲፕሎማቶች በተገኙበት በታላቅ ድምቀት ይከበራል። በእለቱ የምንወዳቸውና የምናከብራቸው የበዓል ዘፋኞች ይገኛሉ። በተጨማሪም የኳስ ውድድርና የባህል ምግቦችን አዘጋጅተን እናንተን እንጠብቃችኋለን። እንኳን አደረሳችሁ እንኳን አደረሰን። አባይ ሴረባልን ሁናም አፊሱኮ አበይ ለሴረባል አጄጄሙ አጄጄ ነው አቤም ለሴረባል በገሬት አጄጂሁም